ሀገርን በዓለም አቀፍ ደረጃ መወከል የሚችሉ አትሌቶችን ማፍራት ዋነኛ ዓላማው ነው። በ1963 ዓ ም ጅማሮን ያደረገው የኢትዮጵያ አትሌቲክስ ሻምፒዮና። ይህ ውድድር ባለፉት ዓመታት ከደረጃው ዝቅ ብሏል። ሻምፒዮናው በፈተናዎች ውስጥም ሆኖ የተሻለ ፉክክር እየታየበት ነው። በጎላ ደረጃ ለአምና ካቻምና በነበሩት አይነት ውድድሮች ልክ ሪከርዶች ባይሰባበሩም፣ በተወሰኑ በተለይ በፊልድ ኢቨንቶች ላይ ያየናቸው ነገሮች ግን ጥሩ እና እንግዲህ የሚያበረታታ ሆኖን ያገኘ ነው። ሁሉም አትሌት አንድ ላይ ታስቦ ተሰብስቦ አሁን እየተወዳደረ አይደለም። በሚቀጥሉ ዓመት ናሽናል ቲም ብሔራዊ ቡድን የሚኖረን ከሆነ የሚመረጡት ከዚህ ነው። ስለዚህ ብዙ ጥቅም አለው ለክለቦችም ለራሳቸው ነጥብ ያገኙበታል። በኢትዮጵያ አትሌቲክስ ከዘመኑ ጋር አብሮ የሚራመድ የስልጠና ዘይቤ አለመከተል ከዋነኞቹ ችግሮች መካከል አንዱ ነው። ከዚህ በተሻገረ መልኩ ግን የማዘወተሪያ ስፍራ ጥረት ስፖርቱን አደጋ ላይ ጥሎታል። በዚህም በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ውድድር ከደረጃው በታች በሆነ የመሮጫ መም እየተደረገ ይገኛል። መም አንድና መም ሁለት ምናምን ባለበት ትራክ ላይ ሲለማመዱ ቆይቶ ለመጡ ልጆች መም አንድ የለም፣ መም ሁለት ላይ ነው የምትጀምሩት፣ ወይም ደግሞ ከመም ሁለት ጀምሮ ነው ውድድሩ የሚደረገው ተብሎ በሚል ሲባል የሚፈጥረው የስነ ልቦና ጫና በጣም የበዛ ነው። ከዚህ ባለፈ ቴክኒካሊም በተለይ ደግሞ እንደዚህ አይነት ቅድም ባልኩ ልክ ተለማምዶ ለመጡ ልጆች ቴክኒካሊ የሚፈጥረው ነገር በጣም ተጽዕኖ አለው። ግን ያው አማራጭ እንደሌለው ሰው ምንም ማድረግ ስለማንችል ብቻ ነው በዚህ ከመሙለት ጀምረን ነገሮችን እያደረግን ያለ ነው። ሻምፒዮኗ ከዚህ ቀደም ከነበሩ አመታት በተለየ መልኩ በዚህ ውድድር አመት የሚመዘገቡ ክብረ ወሰኖች እውቅና የላቸውም። በአለም አትሌቲክስም እውቅና እንደማይሰጣቸው ተነግሯል። ትራኩ ሰባት መሆኑ ብቻ አይደለም። ትራኩ ስምንት እንኳን ቢሆን ካለው የትራኩ በጣም የመሳሳትና ልጆችን እንደሚገባ ካለማስሮጡ ጋር ተያይዞ አንዳንድ ቦታዎች ደግሞ የሚገፋበትም አይነት ነገሮች አሉ እና ሮንግ የሆኑ ግን ልጆች አማራጭ ስለሌለም ብቻ እንድናደርግበት ስለተገደድን ብቻ የምናደርገው ውድድር ሆኖ ስላለ፣ ያው ለሚመለከታቸው ቴክኒካል ስብሰባዎች ባደረግንበት ጊዜ ለሚመለከታቸው የቡድን መሪና አሰልጣኞች ማናወንስ አድርገናል። በተለይ ትራክ ላይ የሚደረጉ ሪከርዶች የሚመጡ ሪከርዶችን እዚ ጋር ሪኮግናይዝ እናደርግ ወርዳ አትሌቲክስ ማወዳደር እንደማንችል ስለገለጸልን በዘንድሮ ያው በሰዓት ነው የምናደርገው ማለት ነው ተገልጾላቸዋል። የሀገሪቱ አንጋፋ የሆነው የአትሌቲክስ ውድድር ከሚገኝበት ደረጃ እንዳይወርድ በጋራ መስራት ይገባል። በአሁኑ ሰዓት የሚታየው ቸልተኝነት የትራክ ውድድሮች ላይ መሰናክል ሆኗል። በቀጣይ ከገባንበት ዝቅታ ለመውጣት የአትሌቲክስ የመሮጫ መም ትኩረት ተሰጥቶ ሊሰራ ይገባል። በሀገራችን ትልቁ እንግዲህ አትሌቶች የሚመረጡበት ትልል ዓመታዊ ነገሮች ፕሮግራሞቻቸውን አቺቭ አድርገናል አላደርግንም ብለው ኢቫሉዌት የሚያደርጉበት ትልቁ ውድድራችን እንግዲህ በዚህ መልኩ እየተደረገ ያለውና በዚህ አይነት መልኩ መቀጠል አለበት የሚል እንደ ባለሙያ ሀሳቡ የለኝም። ይህንንም በራሱ በጣም በተቃውሞ ነው። ፐርሶናሊ ነገሮች የምቀበለው ያው የሙያ ጉዳይ ስለሆነ እንደ ኃላፊነት እንደሚሰማው ሰው ቢሮ ውስጥ እንዳለ ሰው የጋራ ችግራችን የጋራ እንደሆነ እኔም እቀበለዋለሁ። ከዚህ በኋላ የሚሰሩት ትራኮችና የአትሌቲክስ መወዳደሪያ ኤሪያዎች በጣም ጥናት ተደርጎባቸው ሀ ኢትዮጵያን በሚመጥንና የአትሌቲክስ ሀገርነቷን በሚያስብ ሁኔታ መደረግ አለበት ብዬ ነው አድቫይዝ ማድረግ በአትሌቲክሱ ዘርፍ ለዓመታት ሲንከባለሉ የመጡት ችግሮች አሉ። እየታዩ የሚገኙ ችግሮችን በዘላቂነት ለመቅረፍ እንደ መንግስት ምን ታስቧል? እነዚህን ነገሮችን ለማስተካከል ከ18 ቢሊዮን ብር በላይ በመመደብ ብሔራዊ ስቴዲየም እየተገነባ ነው ያለው በጣም ቀንና ማታ ክትትል የሚደረግበት በጠቅላይ ሚኒስትራችን ክትትል የሚደረግበት ይሄ ነገር ሲጠናቀቅ አጠቃላይ የሚታዩ ችግሮችን ይፈታል ብለን ነው እኛ እንደ ባህልና ስፖርት የምናስበው እንደ መንግስት የምናስበው ማለት ነው። ሶ አሁን የሚነሱ ጥቃቅን ችግሮች ግን እኛ ዘለቄታዊ መፍትሄው ላይ ፎከስ አድርገን እየሰራ ነው። ነገር ግን እነዚህ ችግሮችም ደግሞ መፍታት እንዳለብን ይሰማናል ማለት ነው። ከዚህ አኳያ በቅርቡ ለመፍታት ጥረቶች እየተደረጉ ነው ያሉ። እንግዲህ በስፖርቱ ዘርፍ በተለይ ከጉርዶ ገመናሲሹ ጋር በተያያዘ ችግሮች ነበሩ ከዚህ ቀደም። እነዚህን ደረጃ በደረጃ እየፈታን ነው። አንዱ አካሉ የትራኩ አካል ነው ማለት ነው። ሶ ይህንን በአጠቃላይ በአንድ ማዕቀፎች ችግሩን ፈተን በቀጣይ ባለ ዋንጫ ሲሄዱ በተረካከላ ውድድር አድርገው እንዲሄዱ ከፍተኛ ጥረት እየተደረገ ነው።